Minke ሞዴልና የማስታወቂያ ባለሙያ የሆነችው ቀነኒ አዱኛ ካረፈች ወራቶች ተቆጥረዋል። ሰኔ 23 ቀን አመሻሹን ቀነኒ አዱኛ ትጠቀምበት በነበረው የቲክቶክ አካውንት ይህ የምትመለከቱት ምስል ተለጓል። ለመሆኑ ምስሉን ማን ለቀቀው፣ አካውንቷንስ የሚቆጣጠረው ማን ነው የሚለውን ጥያቄ እንጠይቃለን። ቀነኒ አዱኛ ካረፈችበት ዕለት ጀምሮ ፍትሕ ለቀነኒ የሚሉ ድምፆች በበርካታ ሚዲያዎች እየተሰሙ ይገኛሉ። አባቷ እንዲሁም እናቷ ፍትሕ ለቀነኒ ሲሉ ወደ ሚዲያ መጥተው አቤት ብለዋል። ፍርድ ቤትም የቀነኒን ጉዳይ ይዞት አርቲስት አንዷለም ጎሳን በቁጥጥር ስር አውሎ ለበርካታ ወራት ሲከታተል ቆይቷል። ነገር ግን አንዷለም ጎሳ ሊፈታ ችሏል። በትላንትናው ዕለትም የቀነኒ ምስል በማህበራዊ ድህረ ገጽ ሲዘዋወር አምሽቷል። ቀነኒ አዱኛ በሕይወት በነበረችበት ጊዜ ለበርካታ ጊዜ መደብደቧን የሚያሳይ ምስልም እየወጣ ይገኛል። ይህንን አካውንት እያንቀሳቀሱ የሚገኙ ግለሰቦች ሌሎችን ማስረጃዎች አሉን፣ ቀስ እያልን እንለቀዋለን የሚል ሲናገሩ ነበር። ቀነኒ አዱኛ ራሷን አጠፋች በሚል ቢዘገብም በርካቶች ራሷን አጥፍታ ሳይሆን ቀነኒ አዱኛ ተገላ ነው የሞተችው ሲሉ ይደመጣሉ። የቀነኒ እውነት የት ይሆን ያለው? እስከ መቼ ፍትህ ሳይሰጣት ይቆይ ይሆን? የቀነኒ ነፍስ እየጠየቀች ትገኛለች። አሁንም ደሟ እየጮኸ ነው፣ ዝም አላለም። በርካቶችም እየጠየቁ ይገኛሉ። ቀነኒ ፍትህ አላገኘችም። የቀነኒ ቤተሰቦች ፍትህ አላገኙም። አሁንም ፍትህ እየተጠየቀ ይገኛል። የቀነኒ አዱኛ እጮኛ አርቲስት አንዷለም ጎሳም ከሰሞኑ በሃጫሉ ሁንዴሳ አዋርድ ላይ እጩ ሆኖ ነበር በታጨበትም አዋርድ ላይ አሸናፊ ሆኖ በመድረኩ ላይ ሳይገኝ ለእጮኛው ለቀነኒ አዱኛ ሽልማቱን ለእሷ ማስታወሻነት ማስቀመጡን በአጭር ጽሑፉ አመላክቷል። ይህም ከሆነ ከቀናት በኋላ ነው። ይህ ምስል በማህበራዊ ትስስር ገጽ መዘዋወር የጀመረው። በቀነኒ ስትጠቀምበት በነበረው የቲክቶክ አካውንት የተለቀቀው ይህ ምስል የቆየ ቢሆንም ቀነኒ ከዚህ ቀደም በለቀቀቻቸው ቪዲዮዎች ላይ የሚታዩ አልባሳቶቿ፣ ጌጣጌጦቿ፣ አንገቷ ላይ የምታደርገው ማህተብ እንዲሁም መስቀሏ የእሷ ትክክለኛ ምስል እንደሆነ ይናገራል። ነገር ግን አንዳንዶች እቺ ቀነኒ አዱኛ አይደለችም፣ በፍጹም ምስሉ ላይ የምትታየው ሴት ቀነኒ አዱኛ ልትሆን አትችልም ሲሉ ይሞግታሉ። ሌሎቹ ደግሞ በተቃራኒው ቀነኒ አዱኛ ተደብድባ ፊቷ በልዞ አብጣ እንዲሁም ተጎድታ እንጂ ራሷ ቀነኒ ናት። ለዚህም ማሳያ ይሆን ዘንድ ጸጉሯ ላይ ያሰረችው ሻሽ፣ ማህተቧ መስቀሏ እንዲሁም ከላይ የለበሰችው የቢጃማ ሹራብ ምልክት ነው ይቺ ቀነኒ ራሷ ናት ነገር ግን በህይወት በነበረችበት ጊዜ እጅግ በጣም ስትደበደብ እንደነበረ የሚያሳይ ከፍተኛ ስቃይ ውስጥ እንደነበረች የሚያመላክት በርካታ ተጽዕኖ ውስጥ እንደነበረች የሚያሳይ ነው ይህም ማለት ከባለቤቷ ጋር ጥል እንደነበረችና መጨረሻም ህይወቱ ያለፈበት ምክንያት ይኸው ሊሆን ይችላል የሚል ጥርጣሬን የሚያጭር ምስል ነው ሲሉ በርካቶች ይናገራሉ ለመሆኑ የቀነኒ እውነት የት ይሆን ፍትህ የምታገኘውስ መቼ ይሆን የእኛም ጥያቄ ነው ከዚህ በማስከተል በማህበራዊ ትስስር ገጽ በተለይም ደግሞ በቲክቶክ ማህበራዊ ሚዲያ ሰዎች የሰጡትን አስተያየት ወደ እናንተ እናደርሳለን ኢቨን እኛ ዝም የዚች ንጹህ ደም አሁንም ይጮሃል። ፈጣሪ ዝም እያለ አይደለም። ዛሬ ላይ የተፖሰተውን ፎቶ በድሮ አካውንቷ ላይ በጣም አይምሮ የሌላችሁ ህሊናችሁን ሽጣችሁ የበላችሁት በጣም ብዙ ነገር እያላችሁ ነው። እሷ አይደለችም፣ እሷን አይመስልም መስለም ምናምን እኔ ላሳያችሁ፣ ህዝቡ ይፍረድ። አሁን ይሄ ፎቶ የተፖሰተው ፎቶ ነው አይደለ? ይሄሳ? ማተሙ ነው አይታችኋል። ለማመሳከር በቀላሉ ማግኘት ትችላላችሁ። እሷ እራሷ እንደሆነች ማለት ነው። እሷ መቼስ ተነስታ እኔ ነኝ አትልም ብላችሁ ነው። ግድ የለም፣ የሚፈርድ ፈጣሪ አለ። እሺ፣ ይሄንን ሹራብ እዩት። ይሄኛው የተጎዳችው ፎቶ ላይ ለብሳ ያለች ሹራብ ራሱ ነው። ሌላም ልጨምርላችሁ። ያን ያህል እጅ ማስረዳት እንደማይጠበቅብኝ ያውቃለሁ። ምክንያቱም የሚያውቀው ያውቀዋል፣ ሁላችንም ልብ ያለው ሰው አይተው ልብ ማለት ይችላል። እዚ ጋ ደግሞ ሻሹን እዩት። እዚ ካሰረችው ሻሽ ጋራ አንድ አይነት ነው። ይህም ብዬ አላበቃም። ስለ ልቀነኒ ጉዳይ ብዙ ነገር ብለናል፣ ብዙ ነገር ተባብለናል። ምንም ያገኘነው ነገር የለም። አሁንም ቢሆን ህዝቡ እውነታውን ይፈልጋል። አንዱ አለም ለመ ተፈታ ሳይሆን እኔ እያልኩ ያለሁት ለምን የቀነኒ እውነት ተደበቀ፣ ለምን ፍትህ አጣች? አፋችንን የሚያስ እሱ አይደለም ካላችሁን አፋችንን የሚያስይዘን ነገር አሟሟቷ እንዲ ነው፣ በእንደዚህ ያነቀር ሞተች ይሄ ነው የገደላት ብላችሁ ለምን እውነታውን መናገሩ ከበዳችሁ? አሁንም አባካችሁ ሁለቴ አትግደሏት ቤተሰቦቿንም የዘላለም ሀዘን ውስጧ አትቅበሉ እኛ ራሱ እንደዚህ ያልወለድናት ተቃጥለልን ሞት